ግደለም ልቤ ይችላል ቺላሎ ቢያመኝ አንተን ምጠላ አንጀት የለኝም ብላለች ሀይሚዬ። እንግዲህ ሀይሚ ብዙ ጊዜ ብትሳሳት ምን ብትልም ብሩኬ አጠገባለ። እኛ ግን በቪዲዮ ነው ምንመለከታት እንጂ አጠገባ ሆነን ሀይሚ እንደዚህ ያታደርግ ሀይሚ እንዲ ያታደርግ ማለት አንችልም። አጠገብ ያለው ሰው እና በሚዲያ የምከታተላት ሰው አንድ አይደለም። ብሩኬ ትላንትና ብዙ መልዕክት ተስተላልፈዋል። አይሚ ጥፋተኛ ናት፣ ብሩኬ ጥፋተኛ ነው አሁንም የምትሉ ሰዎች አታከፋፍሉልኝ። እኔና ሃይሚ ሃይሚን ከማንም በላይ ከምንም በላይ የምቀርባት እኔና እኔ ብቻ ነው ብሏል ብሩኬ። እንግዲህ ይሄ ነገር ብዙ ብዙ ብዙ ነገር ለመናገር አፋችን እንዲያሳስር ያደርገናል። የብሩኬ ንግግር ማለት ነው። ምንድነው እንቅጭንቅጩ ነው ተናገረ እውነቱን ነው። እኛ ከብሩኬ በላይ ሃይሚን ልናቀ አንችልም። ገባችሁ አይደለም? ሃይሚ ደግሞ ከብሩኬ በላይ ማንም ልታቋ አይችለም። ሰላም ጀና ውድና እየተከበራችሁ ቻናሌ ቤተሰቦች እንዴ ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። እንግዲህ ውድ ቤተሰቦች ትንሽ ነገር ልናገር ነው የመጣሁት። እሱስ ምንድን ነው፣ ትናንትና እኮ ኮምንት ስር ያስቀመጣችሁኝ አንድ ልጅ እንደ ያለችኝ ሃይሚን እየደገፍሽ ነው፣ ብሩኬን እየደገፍሽ ነው። አንቺ ምታውሪ አልገባኝም። ሃይሚ ላዳኒ የልብ ልብ እየሰጠች ነው ምናምን ብላ ኮሜንት አድርገኛለች ማለት ነው። እንደ አጋጣሚ ነው አየውት፣ የምርስ ነግራችሁ ማለት ነው። እኔ ብሩኬንም አልደገፍኩም ሃይሚንም አልደገፍኩም አልደገፍኩም ስላችሁ አይሚና ብሩኬ እመቤት ነው ምላችሁ፣ በጣም የሚወዳቸው ምና ከብራችሁ ልጆች ናቸው፣ እኔ ብቻ ሳይሆን ብዙዎቻችን። ስለዚህ አይሚና ብሩኬ አይሚ የቀኝ አይናችን፣ ብሩኬ የግራ አይናችን ነው፣ አይኔ ነው በቃ። እናንተ ሳልወክለው እኔ ራሴ ማለት ነው። ስለዚህ እነሱ አንድ ናቸው። እኛናን ዝም ብለን አላድለ ሃይሚ እንደዚህ ናት ብሩኬ እንዲህ ነው የምንለው የራሳችን አስተያየት ነው ይሄ ብዬ ነው የማስበው። እነሱ ግን አንድ ናቸው አንድ ናቸው። ብዙ ዩቱበሮች ካያቸው በኢትዮጵያ ላይ ማርያምን ነው የሚላቸው። አንድ ሰው በፍቅር እየሰራለው ማንም ማንም ሰው የለም። አንድ ሰው አላየሁትም። እኔ በዚህ እንጃ ሁለት ሳምንት ሊሆን አንድ ወር ሊሆን ነው፣ በቃ ከአመት ባል በኋላ ሁሉም መጣላት፣ መደባደብ አልፎ አልፎ ተርፎ ማለት ነው የሁለት ልጆች አባት ሌላ ሴት ከአረብ ሀገር እኔ አፍቅሬ ምናምን እያለች ሚስቱን ወደ ውጭ እየወረወረች እሱን ደግሞ ይዛ ወደ ቤት ያስገባች በጣም በጣም በጣም ትልቅ ትልቅ ድራማ ነው እኛ ላይ የተሰራ አለው። እና አንድ ሰው በፍቅር ቪዲዮ ሰርቶ ሲለቀኔ አላየሁት የእውነት ስነግራችሁ ማለት ነው። እስቲ የከሌ በፍቅር እየሰራ ነው ቪዲዮ በሉና ጻፉልኝ፣ በእግዚአብሔር አንድ ሰው የተደባደቡ የማይገናኝ ነገር እያገናኙ የማይመስል ነገር እያስመሰሉ ቪዲዮ እየሰሩ ነው። ስለዚህ ሃይሚና ብሩኬ ላይ ትኩረት ብቻ አንሰጡ ለምን እንዲያደርጋሉ ለምን እንዲያወጣሉ ለምን እንዲዚ በቃ ስራ እና ስራ ነው ምን ያደርጉ ልጆቹ ምን ይማሩ እንዴ እኛ ሰው አይደለም እንደዚህ እንስራ ብሎን ተነጋግረው ተመካክረው ነው እነሱ ይሄን ያደረጓሉ እንጂ የእውነት እንዳይመስላችሁ በጭራሽ የእውነት እንዳይመስላችሁ ከዚህ በፊት ጋሽዬ ጋር ተናግሮ ነበረ ብሩኬ ማለት ነው ሃይሚ እኔን አትሰማኝም ምናምን ብሎ ፕራንክ አድርጎ ነበረ። እኔ ከእንግዲህ በኋላ አንተን እሰማለሁ ያልሰማሁት አንድ ቀንና ሁለት ቀን ብቻ ነው፣ ስለዚህ እሰማለሁ ብላለች። ከዛ ሲቀጥል ደግሞ አንተን ካልሰማው ማንን እሰማለሁ ስትል ነበረና ሃይሚ ብሩኬን አትሰማም። ስለ እኔ አገባም የፈለግኩ ቦታ መሄድ መፍታልኝ የትም ቦታ የመሄድ መብት አለኝ አንተ አይመለከትም አገባም ምናምን ስትሉ የእውነት እንዳይመስላችሁ፣ ለቪዲዮ ነው እነሱ የተጣሉ ምናምን ቪዲዮ እንድታይ ቪዩ እንድታይ ስራ በቃ ስራችሁ ከፍ እንድል ነው። ታቃላችሁ ብዬ ያስባለሁ ብዙዎቻችሁ። ስለዚህ እነዚህ ልጆች የእውነታችሁ አይደለም፣ እኔ መቶ ፐርሰንቶኛ ስነግራችሁ የእውነታችሁ አይደለም። ነገር ግን ቢያበቁስ ምን አለ የምለው ነገር ነው እንጂ ለምን እንዲያደረጉ ማለት አቁማለሁ እኔ። ምክንያቱም እንደምታዩ ከሆነ እነ አፍትሽ እነ መለኛ ተናግሮ ተናግሮ ተናግሮ ነገሮች ምን ምን ለምን እንደዚህ እንደተደረጉ ወይም ደግሞ ምን እንደሆነ ስለተናገራችሁ ነው ዛሬ ላይ ዝም ያሉት እንጂ ዝም ብለው አይደለም ዝም ያሉትና ሃይሚ ለዳኒ የልብ ልብ ሰጥታለች፣ የእሱ ሼር በጣም ይከብዳል ያላችሁኝ አላችሁ። አዎ እሱ እውነት ነው። እኔም በጣም ነው የደበረኝ በጣም ነው ያስጠላኝ። ምን አለች መሰላችሁ ሃይሚ? ብሩክ ያፋነ የያዛት ሰዓት ላይ ዳኒ ጥፋት የለም፣ አንተ ጥፋተኛ ነክ፣ አንተን ወደበደብክ እንጂ እሱ አንተን አልደበደበም፣ ቪዲዮ አለ፣ መረጃ አለ ልትታሰር ትችላለ ያለችው ቦታ እኔም ቅር ብሎኛል ገባችሁ አይደለም ለምን ቅራልኝ መሰላችሁ እንዴ ብሩክ እኮ ይብድ አይደለም ከመሬት ተነስቶ አይደለም እኮ እሱ ነው ስደበድበ ነበረ ለጥፋቱ ወይም ደግሞ ደሞ ብራንክ ለሰራበት ምክንያት ይቅርታ ጠይቋል እሱ ቪዲዮም አለ ከኔ ምንድ ነው የምትፈልጉ እያለ ደሞ የሌለ ፋይል አውጥቶ እሱ እንደዚህ አድርጓል፣ እሱ እንደዚህ አድርጓል ብሎ ሚዲያ ላይ ወጥቶ እሱን ሳያስፈቅድ ወይም ደግሞ ኢድና ቪዲዮ ሰራበት ብሎ እሱ ሳይፈቅደው አለሱ ፍቃድ ምስጥር አለ ይሄ ይሄን አድርጓል ብሩኬ ብሎ አለሱ ድርጊት ሚዲያ ላይ ወጥቶ ቪዲዮ ሰርቶበታል ዳኒ ማለት ነው። ሲቀጥል ሰው ልጅ ማንም ሰው ሳይነካ አይነካም አደለም እንዴ እብድ ካልሆነ በስተቀር መንገድ ላይ የሚሄዱ እብድ ካልሆነ በስተቀር ብሩኬ ዳኒን ከመሬት ተነስቶ አይደለም የደበደበ። እኔ የማላጎ ወይም ደግሞ ከሶሲ ጋር ስባላገ ያየኝ ቪዲዮ ወይም ደግሞ መረጃውን አሳየኝ ነው አለ ብሩኬ። ያ ቁጩጩምትና ሀይዋና የሆነ ሰውዬ አላሳይም ሲሎ ነው እንግዲህ ወደ ድብድቡ የሄደው እንጂ በትግስት አሳየኝ። ለሃይሚ አሳይተ ሃይሚ እንደዛ ልትለኝ የቻለችው ነገር አሳየኝ ብሎ ነው። ለመነ ሁለት ቀን ማለት ነው ቤት የሄደ ቀንም የደበደበ ቀንም ማለት ነው። እንግዲህ እውነት ቢኖር ወይም ደግሞ ያ ነገር እውነት ቢሆን ለብሩኬ ያሳየ ነበር። እውነት ወንድ ብሆኖ ይሄ ነገር እውነት ብሆን ማለት ነው። ስለዚህ ብሩኬም እውነት አለ። ያ ደደብም ደግሞ አለምክንያት አይደለም የተደበደበ ገባቸው አይደለም። ስለዚህ አንቴ እሱ እኮ ምንም አላጠፋም። አንቴ ነው ጥፋተኛ እየደበደብኮ። እሱ እኮ መረጃ አለ፣ ቪዲዮ አለ ምናምን ስትለው፣ እኔ ራሴ በጣም ነው ደነገስኩትና ዳኒ እንትኑ ነው የጀመረ ክሱን ማለት ነው። ይሄ ናታን የሚባለው ትላንትናም ተናግራለው፣ እንዲያቆም አስረግጬ ነግራለው ይሄን ክሱን ካላቆመ የማንም ጎደኝነት ከዳኒ ላይ እናቆማለን። ምና ምስሎ ነበረ እና ዳኒ እስከ ዛሬ የታለ ታዲያ? ብሩኬ እኮ እንትኑ መጥራ አልተሰጠ ምኖ አልተሰጠ መጥራሳት ሆኛል እንዲሆኑኝ አልተባለም እስከ ዛሬ ያ ምንድነው ዳኝ ምንድነው ጣበቃ የሚባለው ሰኞ ጠዋት መጥራው ይደርሳል ምናምን ይከካም የታለ ታዲያ ወንድ ከሆነ የታለ? እውነት ቢሆን የታለ? ስለዚህ ሃይሚዬ እንደዚህ ባታውሪ መልካም ነው። ብሩኬ ማዓላም ምክንያት ሰውዬን አላካም። ደግሞ ብሩኬ ሳይሆን ሰውዬ ወደ ብሩኬ ህይወት መጥቶ እየበጠበጠ ያለው ብሩኬ ፕራንክ ነው ሰራ፣ ፕራንክ እንጂ ሌላ ነገር የለም። ከሷ ጋር ምንም ነገር የለኝም፣ ይቅርታ ሌላ ፕራንክ፣ እንደዚህ አይነት ፕራንክ ስለሰራው ይቅርታ ብሎ ቪዲዮ ሸርተዋል። ከሱ ራሱ ጋር ማለት ነው፣ ከዳኒ ጋር። ይሄ ምንድን ነው? ዳኒ ነው ችግር የምፈልገው ዳኒ ነው፣ በቃ ነገሮች እንዲበጠበጽ የምፈልገው እና ሲቀጥል ደግሞ ብሩኬን ማን ነው ዳኒና ሃይሚ አንድ ቤት ውስጥ የእሱ ቤት ውስጥ ለምሳሌ ቪዲዮ ታይቷል። ቪዲዮ አለን። የእኔ ሚስቴ ቤት ውስጥ ጣርቶ ምን እንደሚያደርገው አላቅም ብሎ እኮ ብሩክ አንደኛ ክስኩ ትልቅ ነገር ነው ማለት ነው። ስለዚህ ሀይሚዬ ብሩኬም ጥፋተኛ አይደለም፣ ዳኒ ተብዬም ጥፋተኛ አይደለም። ሁሉም ሁሉም ሁሉም ማለት ነው ምንም ጥፋተኛ አይደለም። ገባሽ አደላ? አንቺ ብሩኬ ጥፋተኛ ነው ሊታሰር ይችላል ምናምን ያልሹ ነገር ተሳስተሻል ማለት ፈልጋለሁ። እኔም በዛ ምክንያት ተሰምቶኛል። ዳኒም ደግሞ ዝም በለው ያለው ነገር እዚህ ጋ ነው ገባችሁ አይደለም? ማን ነው፣ ብሩኬም ትላንትና ለሃይኒ ዝም በይ ያላት ቦታ እዚህ ጋ ነው። እውነት ነው ይሄ ነገር፣ ብሩኬም እውነት አለው። ዳኔ እውነት ካለ ብሩኬም ከሱ የበለጠ እውነት ስላለ ምንም ሊያመጣ አይችልም ዳኔ ማለት ነው። እና ውድ ቤተሰቦቼ ይሄ ነው ማለት የምፈልገው። ብሩኬ በጣም የተከፋ ምናምን ትላንትና ከሃይሚ ጋርም ሰላም እንሆናለን። በሰላም ጠርቻታለሁ ወይ በሰላም ከመለሰችልኝ በምን ምክንያት እንደሄደችው እስኪ እንጠይቃት፣ ምናምን እያለ ነበረ። በዛ አጋጣሚ ደግሞ ሃይሚዬ ሁለት መቶ ሺህ ልትገባ ነው እያለ ነበረና፣ አዎ እንግዲህ ይሄን ያልነው ለእሷ የሚያስበው እሷም እንደዛ እውነት እንዳይመስላችሁ። ሌላ ሌላ ነገር ሲያወሩ ውሸታችሁ ነው፣ ልባችሁ አንድ ናቸው።